ወንድ እንዴት ከወንድ ጋር ስሜት ይመጣለታል? ሴትስ ከሴት ጋር እንዴት ስሜት ይመጣለታል? ሲጀመር ደግሞ እኔ አጉል ፍልስፍና ሳይንስ ብሎ ነገር አለ። የወንድ ስሜት ነው ያለው ወንድ ሆኖ የሴት ስሜት ነው ያለው የሴት ሆኖ የወንድ ስሜት ነው ያለው እያላችሁ ኡዙር ምትሰጧላችሁ። በክቶች እናቴ በእንቁላሌ በቀጣሽኝ እንደሚለው ነው የሚሆነው። ሰሞኑን ይበል የሚያሰኝ እርምጃ ተወስዷል። በቲክቶክ አዋርድ ላይ ባህላችን ያፈነገጠ ለየት ብሎ ለመታየት ቫይራል ለመውጣት ብሎ የለበሱትን ልብስ እንኳን የሚያስጠላ የሚያስገምት ወደ ሌላ የሌላ ሀገር ባህል የሌላ ሀገር የሌዝቢያን መገለጫ የሆኑትን ላይ መወሰድ ያለበት እርምጃ መወሰድ ትክክል ነው። አረ ለፈጠራችሁ ደግሞ ማለት ነው እንደዚህ ሰው የሆነ ሰው በእንቅልፍም ይሁን በከኒናም ይሁን በመርዝም ይሁን ተገዶም ይሁን ተደፈረ ተባለ ከዛ በኋላ እደዛ አስመስሉ መስራት ምናምን ምናምን ቫይራል ለመውጣት የተለያየ ነገር መጠቀም ምንድን ነው ጠቅሞ እንደ ሀገርም ይሄ መደፈር እኮ ነው እዛው ላይ እዛው አካባቢ የነበራችሁ ሰዎች እርምጃ መውሰድ ትችሉ ነበር በነገራችን ላይ ይሄ ጋዜጠኛ ተቀድ በፊትም አሁንም እያስተባበለ ነው እንጂ የተለያዩ ምልክቶች ነበሩት የተለያዩ እኔ የሴት መቤት ነኝ ብሎ እስከ መናገር ደረጃ ደርሶ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ ሰላም ጤና ፍቅር በእያላችሁበት የዓለም ዳርቻ ይደረሳችሁ። ክብራና ክብራን ተመልካቾቼ እንግዲህ ዩቲዩብ ዓለም ላይ በጣም ጣፍቻለሁ ይታወቀኛል። ግን አይ ዶንት ኖ ምን እንደሆነ ምን እንደነካኝም አላቅም። እንግዲህ ዱዓ ያስፈልገኛል ዱዓ አድርጉልኝ ነው የሚባለው አይደለ? ለማንኛውም ጋይሶች እንደተለመደው በአዲስ መረጃ ነው ዛሬ የመጣሁት ማለት ነው። ዋናው ሁለት ጉዳዮችን ነው ማንሳት የምፈልገው የሰሞኑን የጋዜጠኛው ሶፎኒያስ ከወንድ ጋር ተጀናጅ ነው ከወንድ ጋር ግንኙነት ሊፈጽም የተገኘበት ዋና አላማና እንደገና ደግሞ የነዚህ አይነቶች ተግባር በአሁኑ በቲክቶክ አዋርድ ላይም ደግሞ የተለያዩ ምልክቶች ነበሩ። ከዛ ወዲህ ነው የጋዜጠኛውም የተፈጠረው ማለት ነው። ስለሱም አንዳንድ ነገር መረጃ የማደርሳችሁ ይኖረኛል ማለት ነው። ሌላው ሁለተኛው ነገር ደግሞ አንዳንድ ሰዎች እይታችን ወይም ምልከታችን ከነዚህ ጋር ተያይዞ በፊት እነዚህ ሰዎች ሲሳተፉባቸው የነበሩ የመልካም ወይም የበጎ አድራጎት ድርጅቶችን እንደዚህ ያድርጉ፣ እንደዚህ ያርጉ እስከ ማለት ደረጃ ትችት የደረሰበት ሁኔታ አለ። ይህንንም በደንብ ብጥርጥር አድርገን የምናየው ይሆናል ማለት ነው። በመጀመሪያ ደረጃ እንግዲህ የቲክቶክ አዋርድ እንደነበረ ከዚህ ቀደም ታውቃላችሁ ማለት ነው። የቲክቶክ አዋርዱ ላይ የተለያዩ ሰዎች ሴቶቹ ወንድ ለመምሰል ወንዶቹ ደግሞ ሴት ለመምሰል የከጀሩበት ሁኔታ አለ። ለምሳሌ ሰሞኑን በቁጥጥር ስር የዋሉት አለ እነዛ ነገሮች ከባህላችን ከወጋችን ያፈነገጠ ነው ተብሎ ባህልና ቱሪዝም ይሁንም ሌላም የተገቢው አካላት ሕጋዊ እርምጃ እንዲወሰድ ወይም ደግሞ ያላቸውን በቂ ማብራሪያ እንዲሰጡ የተደረገበት ሁኔታ አለ። ይበል ነው የሚያሰኘው ምክንያቱም በእንቁላሌ በቀጣሽኝ የሚባል ነገር አለና፣ ማለት ነው ይሄ ጋር ተያይዞ ነው። አብዛኛዎቹ ሰዎች ማለት ነው እንደ ልባቸው ሆነው እንደ ልባቸው እየሆኑ አሁን ላይ ልክ ጋዜጠኛው የደረሰበት ደረጃ በነገራችን ላይ ይሄ፣ ስለዚህ ጋዜጠኛው ከገባን አይቀር ጋዜጠኛ ሶፎንያስ ይባላል። በኢቲቪም በሬዲዮም በተለያዩ ዝግጅቶች ላይ በዜና አንባቢለትም እና በተለያዩ ፕሮግራሞች ላይ በሾውም የሚታወቅ ነው። ታዲያ ይህ ሰው በበጎ አድራጎትም ላይ በተለያዩ ትልልቅ ስብሰባዎችም ላይ የሚካፈል በጎ አድራጎት አምባሳደርነት እስከ ማግኘት ደረጃ የደረሰ እንትን ነው የደረሰ ጋዜጠኛ ነው። ያ ማለት ስመጥር እና በጣም ታዋቂ የሆነ ተቀባይነት ያለው ነው። ይህ ጋዜጠኛ በተደጋጋሚ ከወንድ ጋር ግንኙነት ከወንድ ለወንድ ሴት ለሴት ወይም ሌዝቢያን የሚባለው ነገር ከዚህ ጋር በተደጋጋሚ ስሙ ቢነሳም እሱ ግን ሀክ እየተደረግኩ ነው አካውንቴ በሀክ ተደርጎ ነው እንደዚህ ነው ኤአይ ነው አርቲፊሻል ኢንቴሊጀንት ነው ምናምን ምናምን በሚል እስካሁን ደረጃ ኢቨን ኢቨን የሆነ ቻናል ላይ የዩቲዩብ ቻናል ላይ ቀርቦ ራሱ የማያሳመን ምክንያቶች ሰጥቶ ነበረ። እኔ ቆንጆ ነኝ ለሚለው ማስተባበያ ነበር። እንደዚሁም ደግሞ የቤት እመቤት ነው በትርፍ ጊዜ ከዜና አንባብነት ውጭ እስከማለት ደረጃ የደረሰበት ነበረ። ታዲያ ይህ ግለሰብ አሁን ላይ ምንድን ነው ያደረጉት? የሆኑ ሰዎች የሆነ ሰው ይጀነጅነዋል። ሲጀናጀኑ እሱ እንደ ሴት ሆኖ ነው፣ ይሄኛው እንደ ወንድ ሆኖ ነው የሚያወሩት እና የኔ ውድ የኔ ማር ምናምን እንደዛ አይነት ነገር ነው የሚለው ማለት ነው። ታጥ ጭራሽ ታጥ በቆየኝ እና መጣወ በቃ እናሳልፋለን ብሎ አዳማ ድረስ ሄደ ማለት ነው፣ ይሄ ሰውዬ ማለት ነው። በነገራችን ላይ እነሱ ለመረጃ ስለፈለጉት ሙሉ ቪዲዮውን ሙሉ ሙሉ በሚባል መልኩ በማህበራዊ ሚዲያ ለቀውታል። ታዲያ እዛ ይሄ ጋዜጠኛ ተነስቶ እዛ ተባለበት ቦታ ይሄዳል። ተባለበት ቦታ ሲሄድ አንድ ሁለት ቡጢ ቀምሷል። ምክንያቱም የመጣው ከወንዱ ጋር ሊተኛ ከወንዱ ጋር ሊጋደም ነበር። በነገራችን ላይ ማለት ነው ይሄ ነገር እኔ እንደ ኢትዮጵያ እስከ ሞት ቅጣት ቢኖረው ጥሩ ነው። የነገሩን ክብደት ማወቅ ከፈለጋቸው አላህ በኛ በሃይማኖታችን እንኳ አላህ ሱብሐነሁ ወተዓላ የሉጥ ህዝቦችን ያጠፋው የድንጋይ እሳት የዘነበባቸው ወንድ ለወንድና ሴት ለሴት ግንኙነት ስለበዛና የተስፋፋበት ዘመን ስለነበረ ነው። በነብዩላህ ሉጥ ጊዜ ማለት ነው። ታዲያ አላህ የሉጥን ህዝቦች ምናረገ? የነገሩ አስከፊነት በአላህ ዘንድ እንኳ ምን ያህል መጥፎ መሆኑን የምታውቁት ድንጋይ ዝናብ ነው የዘነበባቸው። በድንጋይ ዝናብ ነው ያጠፋቸው። ምናልባት ሙሉ ታሪኩን የኡስታዞች ምናምን ሲያስተምሩ ማየት ትችላላችሁ። የሉጥንም ታሪክ የጠፉበትን ምክንያት ብላችሁ ሰርች ብታደረጉት ይመጣላችኋል ማለት ነው። እስከዚህ ደረጃ ነው በፈጣሪ ዘንድ እንኳን መጥፎነቱ ማለት ነው። እንደ ባህል ደግሞ እንደ ኢትዮጵያዊነት ደግሞ እማንቀበለው ዘግናኝና ሰቅጣጭ ነው። እንደዚህማ ከሆነ ፈጣሪ ለምን ሴትና ወንድ አርጎ ፈጠረ? ሰው የተከለከለ ነገር ይወዳል። በቃ ክልክል ነው ካሉት በዛ ነገር ያንን የተከለከለ ነገር ማድረግ እንትን እንላለን። ለምን ነፍስያችን ከስጋችን በላይ ስለሚያሸንፍን ስሜታችን ስለምን ስለሚለም ማለት ነው። ግን ማናችንም ንጹህ ነን እያልን አይደለም። ግን ግን ደግሞ እንደዚያ አይን ያወጣ ከተፈጥሮ ያፈነገጠ ሲሆን ደግሞ ይሰቀጥጣል። ያስጠላልም ማለት ነው። አሁን ላይ የተያዘው ቫይራልም ይሁን ምንም ይሁን ምንም ይሁን ለመውጣትም ነው መሰለኝ። አሁን ላይ የተያዘው ከሰው ለየት ማለት ከሰው ለየት ያለ ነገር መስራት ከሰው ለየት ያለ ነገር መፍጠር ከሰው ለየት ያለውን ነገር መከተል፣ አጀማ ወደፊት እኮ ቀሚስ ለባሾቹኝ ያልነው ነው። ቀሚስ ለባሾቹኝ ያልነው ነው። አይታችኋል ሰሞኑን ጭራሽ በተለያዩ አገር ዜጎች ላይ እንደዚህ ሆነ፣ እንደዚህ ሆነ፣ ዱባይ ላይ እንደዚህ በባንጋዴ ተደፈረ፣ እንደዚህ ወንዱ ተደፈረ፣ እንደዚህ እንደዚህ። ጭራሽ ደግሞ ያንን ተከትሎ የኛ በምን እንኳን ቪዲዮ እንደሚተረጎም አያውቁም። አብረው ተከትለው ከነሱ ጋር አንድ ለማለት ይሁን ምን ይሁን ቪዲዮ መስራት፣ ያ ቪዲዮ እንደገና ደግሞ ሌላ ነገር ከዚሁ ይለምዳል። መደፈር ነው ይሄ፣ እንደ ሀገር መደፈር ነው። ምክንያቱም ስሬስነታችንን እንደዚህ አይነት ነገር በመድኃኒትም አብልቶ ይሁን በምንም ይሁን አስገድዶትም ይሁን ተፈጠረ አይደል፣ እርምጃ መወሰድ ካለበት እርምጃ በአቅራቢያ ያሉ ሰዎች እርምጃ መወሰድ ካልወሰዱ ግን ሚዲያ ላይ ወየው ወየው ማለት የኛ ልብ ማስፈተን ነው። ውሻ ይጮሃል እንጂ ብዙ ጊዜ አይናከስም። ምክንያቱም በጣም ይጮሃል ለማስፈራራ በጩኸቱ ለማስፈራራት ይሞክራል። ጠጋ ካልከው ሊሮጥ ይችላል። የተግባር ሰው መሆን መቻል አለብን። ያንን ደግሞ ለማስተባበል ተብሎ አንዳንድ ሰዎች በዋህነት የሰሩትን ቪዲዮ ደግሞ ወዳልተገባ ነገር መቀየርም ይሄ ደግሞ ጭራሽ ጭራሽ ጭራሽ ከኛ የማይጠበቅ ያስጠላልም። የምር በጣም ነው የሚያስጠላው። ለእናንተም በእነሱ ቦታ ሁናችሁ ብታስቡ ከባድ ነው። እንደዚህ አይነት ቪዲዮም የሚሰሩ ሰዎች ቪዲዮ ምን አይነት መልእክት ይዞ ሊሄድ ይችላል፣ ምን አይነት መልክ ሊኖረው ይችላል ብለን መጀመሪያ ራሳችንን መገመት አለብን። ራሳችንን ማወቅ አለብን። ራሳችንን ምን ላይ ሊጥለን ይችላል ብለን የሚመጣብን? እንትን መጋፈጥ አለብን። ሰው በጣም ነው የሚያሳፍረው። በእንደዚህ አይነት ነገሮች ራሳችንን መጠበቅ አለብን ለማለት ያህል ነው። ክቡራንና ክቡራን ተመልካቾቻችን፣ እንግዲህ ቪዲዮ እየሰራሁ ስላልነበረ ከዚህ በኋላ ግን በተከታታይ ለታዋዊ መረጃዎችን እንደማደርስላችሁ ቃል እገባላችኋለሁ። ለሁሉም እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩ።